ዛሬ እጀላችሁ የቀረብኩት ሲኤምሲ ኮምፓውንድ ውስጥ የሚገኝ ጂ ፕላስ ዋን እጅግ ዘመናዊ የሆነ ቆንጆ ቤት ነው እጀላችሁ የቀረብኩት። ለዚህ ዩቱብ ቻነል አዲስ የሆናችሁ ካላችሁ ሼር፣ ላይክ፣ ሰብስክራይብ ማረጋችሁ እንዳትረሱ። ወደ ውስጥ ገብቼ ሙሉ ለሙሉ የማስጎበኛችሁ ይሆናል። ሲኤምሲ ኮምፓውንድ ውስጥ ነው የሚገኘው ቤቱ። እንግዲህ አምስት መቶ ካሬ ላይ ነው የተሰራ ግቢ ስድስት መኪና ማቆም የሚችል ግቢ ያለ፣ ቤዝመንትም አለው ማለት ነው። በአጠቃላይ ወደ ስድስት መኝታ ቤቶች አሉ ከሰርቪሱ ውጭ ማለት ነው። ውስጥ ገብቼ ደግሞ ሙሉ ለሙሉ የማዝጎበኛችሁ ይሆናል። እዚህ ጋር እንደምትመለከቱት እንግዲህ ሰፈሩ እጅግ የለማ ሰፈር ነው። ሲኤምሲ ኮምፓውንድ ውስጥ ነው የሚገኘው ብያችሁ አለው ቤቱ በጣም ቆንጆ ቤት ነው። ወደ ግቢ ሲንገባ ደግሞ እንግዲህ ግቢ እዚህ ጋር እንደምትመለከቱት ስድስት መኪና ማቆም የሚችል ግቢ አለው። በስተ በስተግራ በኩል አራት መኪና ያቆማል። በዚህ በኩል ደግሞ ሁለት መኪና ያቆማል ማለት ነው። በስተቀኝ በኩል በጣም ላግጀሪ የሆነ ቤት ነው። ቆንጆ ቤት ነው። በስተቀኝ በኩል ደግሞ እዚህ ጋር የምትመለከቱት እንግዲህ የሚያምር ግሪናሪ ቦታ አለው ማለት ነው። እዚህ ጋር እንደምትመለከቱት በጣም ሰፋሌ የግሪነሪ ቦታ አለው። ቤቱ በጣም ቪው ያለው ቤት ነው። በጣም ቆንጆ ቤት ነው። ሰፈሩ እንግዲህ ሲኤምሲ እጅግ የለማ ሰፈር ነው። በጣም ተወዳጅ የሆነ ሰፈር ነው ማለት ነው። ወደ ውስጥ ገብተን ደግሞ እንግዲህ የሚያማምሩ መኝታ ቤቶች፣ ሰፋፊ መኝታ ቤቶች አሉ ማለት ነው። በዚህ በኩል እንግዲህ ሰርቪስ አለው ማለት ነው። ይህን ሰርቪስ እንግዲህ የተለያዩ ክፍሎች ይገኙበታል ማይፈልግ ሰው ካለ እንግዲህ ፍርሶም ወደ ላይ ጂ ፕላስ ዋን ጂ ፕላስ ቱ አድርጎ መስራት ይችላል ማለት ነው። ሰርቪሱ ራሱ በጣም ያኖራል። ወደ ውስጥ እንደገባ ነው እንግዲህ እዚህ ጋር የምትመለከቱት ወደ አንደኛ ፍሎር ማወጣጫ እና የተለያዩ አንድ መኝታ ቤት ከታች እናገኛለን። እዚህ ጋር እንደምትመለከቱት እንግዲህ ባልከኒ አለው ማለት ነው። ዙራው እንደ በረንዳ ነገር አለው እና ወደ እዚህ ስንመጣ ሳሎን እናገኛለን ማለት ነው። በስተ ግራ በኩል እዚህ ጋር የቡና ማፍያ ባልከኒ፣ ሰፋ ያለ ባልከኒ ነገር አለው ማለት ነው። ወደዚህ እንደገባ ነው እንግዲህ ሰፋሌ ሳሎን እናገኛለን ማለት ነው። ሳሎኑ በጣም ሰፊ ነው። ሁለት ሶፋ ይይዛል ማለት ነው። ሁለት ሶፋ ይዘው አንድ ማቢያ ጠረጴዛ ይይዛል ማለት ነው። በጣም ሰፊ ሳሎን አለው። ቤቱ እንግዲህ በጣም ቆንጆ ቤት ነው። ሳሎኑ ስፋቱ ይሄንን ይመስላል እንግዲህ እዚህ ጋር እንደምትመለከቱት ሁለት ሶፋ ነው እዚህ ውስጥ ያለው በላኛው በኩል አንድ ሶፋ አለ፣ በታችኛው አንድ ሶፋ አለ። መሀል ላይ ጠረጴዛ መቢያ ነው ያደረጉት። በጣም ሰፊ ቤት ነው፣ በጣም የሚያምር ቤት ነው። እንግዲህ እንዳልኳችሁ አምስት መቶ ካሬ ላይ የተሰራ ቤት ነው። በጣም ስፋት አለው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ አምፖል አጋጣጣማቸውን በጣም ቆንጆ ማቴሪያል ነው የተጠቀሙበት። እንግዲህ ወደዚህ ስንመጣ አንድ መኝታ ቤት እናገኛለን ማለት ነው ከታች ከታች የሚገኝ መኝታ ቤት የእንግዳ ማረፋ ለሚሆን ሰፋሌ መኝታ ቤት እናገኛለን ማለት ነው። እዚህ ጋር ደግሞ የምትመለከቱት እንግዲህ ወደ ኪችን መውጫ እና የአንደኛው መታጠቢያ ቤት እዚህ ጋር እናገኛለን ማለት ነው። ሰፋሌ መታጠቢያ ቤት አለው የራሱ ገንዳም አለው ማለት ነው። የቁም ሻውርም አለው። ቤቱ እንግዲህ በጣም ስታንዳርዱን እየጠበቀ ቤት ነው ማለት እንችላለን። ወደዚህ ደግሞ እንግዲህ እንደገባ ነው በጣም ሰፊ የሆነ ትራዲሽናል ክችን እናገኛለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ በጣም ሰፊ ትራዲሽናል ክችን ነው ያለው። በስተግራይ ደግሞ ወደ ውጭ ወደ ሰርቪስ መውጫ በርም አለው ማለት ነው። እዚህ ጋር እንግዲህ ወደ ሰርቪስ መውጫ ላይ ነው። በዚህ ሰርቪስ ሰርቪሶቹን እናገኛለን ማለት ነው የሰርቪሶቹን ክፍል ወደ አንደኛ ፍሎር እንደወጣ ነው እንግዲህ በመጀመሪያ ሰፋሌ ባልከኒ እናገኛለን ማለት ነው። በስተግራ በኩል ደግሞ ዋና ማስተር ቤድሩሙን እናገኛለን። እዚህ ጋር እንደምትመለከቱት እንግዲህ ዋና ወይ ደግሞ ማስተር ቤድሩሙን እናገኛለን ማለት ነው። በጣም ሰፊ የሆነ ማስተር ቤድሩም ነው። የራሱ መታጠቢያ ቤት አለው። በጣም ቆንጆ ቤት ነው እንግዲህ ስፋቱ የማስተር ቤድሩሙ ይህንን ይመስላል ማለት ነው። ሁለት አልጋ ራሱ ያስቀምጣል ከስፋቱ የተነሳ የራሱ ማልበሻ ክፍልም አለው ማለት ነው። እዚህ ጋ እንግዲህ መታጠባ ቤቱ ነው። የራሱ ገንዳ አለው የቁም ሻውርም አለው ማለት ነው። የማስተር ቤድሩሙ መታጠባ ቤት ነው ወይ ደግሞ ባዝሩም ነው። የማስተር ቤድሩሙ ማልበሻ ክፍል ነው። እዚህ ጋር ደግሞ የምትመለከቱት ለየብቻ ማልበሻ ክፍልም አለው ማለት ነው ማስተር ቤድሩሙ። በሁለተኛ ደረጃ የምናገኘው እዚህ ጋር ደግሞ ሁለተኛ መኝታ ቤት ወይ ደግሞ የልጆች መኝታ ቤት እናገኛለን ማለት ነው። እንግዲህ ሁሉም መኝታ ቤቶቹ በጣም ሰፋፊ ናቸው። ሰፈሩም እንግዲህ እጅግ የለማ ሰፈር ነው ብያችኋለሁ። እዚህ ጋር የምትመለከቱት እንግዲህ የራሱ ቁም ሳጥን አለው። የተጠቀሙት ማቴሪያልን በጣም ቆንጆ ማቴሪያል ነው። ኮመን መታጠቢያ ቤት ነው እዚህ ጋር የምናገኘው ለሁለቱ መኝታ ቤት፣ እዚህ ጋር ኮመን አድርጎ ነው። ቤቱ እንግዲህ እንዳልኳችሁ በጣም ቅናሽ ዋጋ ነው። 160 150 ሲጠራ ነበር። ቤት ነው ሶስተኛ መንጅታ ቤት እዚህ ጋር እናገኛለን። ሶስተኛ መንጅታ ቤቱም ይህንን ይመስላል። በጣም ሰፊ የሆነ መንጅታ ቤት ነው ማለት ነው። እንግዲህ መጨረሻ ላይ ቤዚመንትም አለው። ቤዚመንቱም የማዝጎበኛችሁ ይሆናል ማለት ነው። እስከ መጨረሻ እንግዲህ ይህን ቤት እንድትከታተሉ ትጋብዛችኋለሁ። እንግዲህ እዚህ ጋር በጣም ቪዮ ያለው በረንዳ አለው፣ ሰፋ ያለ በረንዳ። እዚህ ላይ እንግዲህ ቁጭ ብሎ ቡና መጠጣት የጠዋት ፀሐይ ማሞቅ ይቻላል ማለት ነው። የጠዋት ፀሐይ ያገኛል። በዚህ በኩል ቤቱ እንግዲህ በጣም ሰፈሩ እንግዲህ እዚህ ጋር እንደምትመለከቱት ቪዮ ያለው ሰፈር ነው፣ እጅግ የለማ ሰፈር ነው ማለት ነው። ወደ ግቢውም ደግሞ እዚህ ጋር እዚህ ላይ ቆመን እንግዲህ ማየት እንችላለን ማለት ነው። ግቢውም በጣም ቪዮ ያለው በጣም ቆንጆ ቤት ነው ማለት ነው። የዚህ ቤት እንግዲህ ይህንን ይመስላል ማለት ነው። አንድ ክፍል ደግሞ እዚህ መጨረሻ ላይ እንግዲህ የማንበባ ክፍል መሆን ይችላል። እዚህ ጋር እንግዲህ የጸሎት ቤት ማድረግ ይችላል ማለት ነው። እንደሚፈልጉት ማድረግ ይቻላል። ወደ ቤዝመንት እየገባን ነው እንግዲህ ቤዝመንቱን የሚያዝገቡኛችሁ ይሆናል ወደ ቤዝመንት ገብተናል። እንግዲህ ሰፋሌ ቤዝመንት አለው። እዚህ ጋር የእቃ ማስቀመጫ ማድረግ ይቻላል። ቤዝመንቱ ላይ ለጂም መስራ ይሆናል። ጂምም መስራት ይቻላል። እዚህ ውስጥ እንግዲህ ለተለያዩ ነገር መጠቀም ይቻላል። ለተለያዩ ክፍሎች አድርጎም ደግሞ የሰራተኛ ክፍል፣ የተለያየ ነገር እዚህ ጋር ማስቀመጥ ይቻላል ማለት ነው። ሰፋሌ ቤዝመንት አለው ማለት ነው። በቂ ብርሃን አለው ቤዝመንቱ። እዚህ ጋር እንግዲህ እንደምትመለከቱት ማብራቱን እንኳን አላበራውትም። እዚህ ጋር በቂ ብርሃን አለው ማለት ነው። በቀጣይ ደግሞ እንግዲህ እዚህ ጋር የማስጎበኛችሁ የሰርቪሶቹን ክፍል ነው የማስጎበኛችሁ ሰርቪሶቹ ራሱ እንግዲህ በጣም ሰፋፊ ሰርቪሶች ናቸው። እዚህ ጋር የምትመለከቱት እንግዲህ መኝታና ሳሎን ነው። አንድ አባወረ ራሱ ያኖራል ማለት ነው። መኝታ ቤቱ ነው እዚህ ጋር የምትመለከቱት እንግዲህ የሰርቪሱ መኝታና ሳሎን ነው። የማይፈልጉ ሰው ካለ እንግዲህ ወደፊት አፍርሶ መስራት ይችላል ማለት ነው። ወደ ላይ መገንባት ይችላል ማለት ነው። ይህ ሁለተኛ ሰርቪስ ላይ ያለው ክፍል ነው የምናገኘው። ከዚህ ቀጥሎ የሰርቪሱ መታጠቢያ ቤት ነው ኮመን ነው። እዚህ ጋር የምትመለከቱት እንግዲህ የላውንደሪ ቦታ አለው። ላውንደሪ ማሽንም እዚህ ጋር እንደምትመለከቱት አለ ማለት ነው። ይህ ቤት እንግዲህ እየኖሩበት ነው አሁን ለጊዜ፣ እንግዲህ አሁን ብር ፈልጎ ነው መሸጥ የፈለጉት። ሁለተኛ የሰርቪስ ክፍል ነው። የሰራተኛ ክፍል ነው። እዚህ ጋር የምትመለከቱት የውጭ ክችን ነው እንግዲህ ኪሎስድ ክችኑ ነው። እዚህ ጋር በአዲስ አበባ ውስጥ እንግዲህ በተለያዩ ጊዜ ቤቶችን ለሽያጭ እናቀርባለን ማለት ነው። ጽድት ጽድት ያሉ ቤቶች እናቀርባለን። ለዚህ ዩቱብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ እና ሼር ላይክ ማድረጋችሁ እንዳይረሳችሁ። ስልክ ቁጥሬን ከታች ያስቀምጥላችኋለሁ። ደውላችሁ ልታናገሩን ትችላላችሁ። መልካም ጊዜ ይሁንላችሁ።